ሰላም ለእናንተ ይሁን፣ ውድና የተከበራችሁ በመላው ዓለም የምትገኙ የአዳም ዘሮች የሰው ልጆች በሙሉ እንዴት ቆያችሁ? እንዴት አላችሁ? ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ብዝት ይበልልኝ። ደህና ናችሁ? እንዴት ናችሁ? ተጠፋፋን እንደ ዘበት። ሁላችሁንም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ቆይታ እንዴት ነው? ስራ እንዴት ይዟችኋል? እያበረታችሁ ነው ወይ? በርቱ፣ እግዚአብሔር አምላክ ያበርታችሁ። በያላችሁበት ኃይል ብርታት፣ ጉልበት የሆናችሁ ራሳችሁን ጠብቁ። ወይኔ ውዶች ሁለም እንደምላችሁ ራሳችሁን እየጠበቃችሁ ስሩ፣ አደራችሁን። ራስን መጠበቅ መልካም ነው። አገራችን ሰላም ያደርግልን፣ ለሕዝቦቻችን ፍቅር አንድነትን ያድርግላቸው። እንዲሁም ለዓለማት ሰላም ይሁን። ዓለም ሰላም ሲሆን እኔም እናንተም ሰላም እንሆናለና ለዓለም ሰላም ይሁን እላለሁ ውዶቼ። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። አንዳንድ ነገሮችን ልናገር በአንዳንድ ነገሮች ላይ ሀሳብ እያነሳሁ ልናገር መጥቻለሁ ማለት ነው። ሰላማችሁ ብዝት ትበልኝ። በጥሞና እንድታዳምጡኝ አዲስ ከሆናችሁ ለቤቴ ሰብስክራይብ አድርጉ፣ ነባር ከሆናችሁ ደግሞ ሼር ላይክ እያደረጋችሁ አብራችሁን ሁኑ። ወደ ቪዲዮ እንግባል። ሰዎች የመቶ ቪዲዮን አቋረጡብኝ አንደኛ መናገር እኔ አልፈለኩም። እንደዛ ነገር በፊት ነበረ ማውራ ማውራት አልፈለኩም ግን አንዳንድ ነገሮችን እየሰማሁ ስለሆነ በእነሱ የተነሳ ሃይማኖት ምናምን እየተነቀፈ ስለሆነ አንዳንድ ነገሮች ልላችሁ ለመጣሁት በአብሬሽና በሩታ ማለት ነው። በመጀመሪያ ኦርቶዶክስን አይወክሉም። አብሬሽና ሩታ ከጋብቻቸው ጀምሮ ያለው እስካሁን ያለው ነገር በክርስቲያን የሌለ ነገር ነው እያደረጉ ያሉት ማለት ነው። ጋብቻቸውም ቢሆን በህማማት ነው የተደረገው። በህማማት ደግሞ ጋብቻ አይደረግም ማለት ነው። በህማማት ሀዘን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ህማሙ ነው በዛን ሰዓት ሰባቱ ቀን ህማም ነው ስለዚህ በዛን ሰዓት ማልቀስ ነው ማንባት ነው ማዘን ነው እንጂ እንደዚህ አይነት ጭፈራ እንደዚህ አይነት ሰርግ የትኛውን ቦታ ላይ ተደርጎ የማያውቅ ነው እንኳን አይደለም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቀርቶ በዛ አስተምረው ቀርቶ በውጭዎች አሁን የውጭዎች እና የኛ ይለያያል አይደለም በውጭዎች እንኳን ማይደረግ ነገር ነው የተደረገው ስለዚህ እነሱ አይወክሉም። ሲጀመር ፕሮቴስታንቶችም እንደዛ አያደርጉም። እንኳን አይደለም ኦርቶዶክሶች ቀርቶ ማለት ነው። ስለዚህ እኛን አይወክሉም ማለት ነው። ከጋብቻቸው ጀምሮ እስካሁን ባለው አይወክሉም እና አንዳንድ ጥያቄዎችን እንትን እያላችሁ ስለሆነ እሷ ግለሰብ ነች፣ እሱም ግለሰብ ነው። ሲጀመር የትኛውም ሰው ግለሰብ የሆነ ሰው እንደዚህ ሴትዮ ታወራለች በመድሀን አረስ ቃይ ነው ቪዲዮ መስራት አልቻልኩም። ሴት የእስራኤል ላትን ቤት ነው ቁጭ የምትለው እና በቃ ድምፃ እየገባ ምን እያለ አሰቃየኝ እኮ ቤተሰብ። ለዛ ነው ቪዲዮ ማልሰራው እኮ አረሀ ከባድ ነው። እና የኔ ውዶች እሷ ኦርቶዶክስን አትወክልም፣ እሱም አይወክልም። ማንኛውም ግለሰው በሚያደርግ ነገር ደግሞ ክርስቲያኖች እያላችሁ አትናገሩ። ኦርቶዶክስ ውስጥ ያላችሁም እንዲሁም ሌላ እምነት ተከታዮች እህት ወንድሞቻችን እግዚአብሔርን እንደዛ አትበሉ። እነሱ እኮ አንድ ግለሰብ ናቸው። እንደፈለጉ መሆን ይችላሉ። እነሱ አደረጉ ማለት ሃይማኖት ፈቅዶላቸው ነው ማለት አይደለም። ሃይማኖት እንደዛ ነገር አይፈቅድም። እነሱ የሚያደርጉትን ነገር ሁሉ አይፈቅድም። እነሱ ዝሙትን ነው እያስፋፉ ያሉት አይደለ እንዴ? እነሱ ምስት ላይ ምስት መደረብን ባል ላይ ባል መደረብን ሲጀመሩ ዩቱበሮች የተባሉ ሁሉም ማለት ነው የሚያስተምሩት ነገር አንድም የለም። እናንተ ማየት ያለባችሁንና ማየት የሌለባችሁን ለይታችሁ ወቁ። ደግሞ እነሱ ለመፈመስ ወይም እይታ ለማግኘት ብሎ ዝም ብሎ እናንተን እያጃጁ አላችሁ ሲሰሩ እናንተ የሚያያቸው እውነት መስሏችሁ መታችሁ ሌላ ነገር ውስጥ ባትገቡና ባታወሩ መልካም ነው ብዬ አስባለሁ። አንዱ ባጠፋው የሰው ሃይማኖት ሊሰደብ አይገባም። እግዚአብሔርን ብዙ ቦታ ላይ ስለማይ ነው ክርስቲያኖች ክርስቲያኖች እየተባልን። እንዴ እንደዛ አይነት ክርስትና የለም። ሲጀመር እነሱ የሚያደርጉት ነገር በእኛ የለም። እንደዚህ ሆድ ገልጦ ምናምን የትኛውም ሴት ትገላለጥ አይልም። የእኛም ሃይማኖት ማለት ነው ሰው በራሱ በራሱ እንትን አሁንሽ ለምሳሌ ወደ ሙስሊም የት ወንድሞቻችን ሃይማኖት ብንሄድ እንደ ግለሰብ ተገላልጦ የሚሄዱ እኮ አሉ። ሁሉም ሙስሊሞች ሁሉም እንትን አይሉም። ማነው ሁሉም እንደዚህ አይሸፋፈኑም እኮ አንዳንድ አሁን ቲክቶክ ላይ የምናያቸው ተገላልጦም ይሄዱ አሉ፣ ብዙዎች። እኛ የምናውቃቸው ግን እኛ ግለሰብ ስለሆኑ አንናገራቸውም። ግለሰብ ናቸው። ሃይማኖት እና ግለሰብን ሰው ምን አገናኘው? እንደምን አገናኘው? ይሄ ሊሆን አይገባም። ግለሰብ ሰው ባደረገው ነገር የሰው ሃይማኖት ልነቀፈ አይገባም። እሺ። እና እንደዛ ባናደርግ መልካም ነው ብዬ አስባለሁ። ደስ አይልም በቃ አንደኛው ሰው እንደፈለገ መሆን ይችላል። ኃጢያቱ ለሱ ነው፣ ፍርዱ ለሱ ነው። እሱ ነው የሚቀሰፈው፣ እሱ ነው የሚወስደው። ስለዚህ እሳትና ውሃ ላይ ያቀረበልን እኛ እሳት ላይ እጃቸውን እየከተቱ ስለሆነ እነሱ የራሳቸውን ፍርድ ይወስዳሉ፣ የራሳቸውን ነገር ይወስዳሉ። ስለዚህ በእነሱ የተነሳ መንቀፍ ካለባችሁ እነሱን ንቀፏቸው፣ መናገር ካለባችሁ እነሱን ተናገሯቸው። ስለዚህ እንደዛ ብሎ ሆኖ እንደናንተ ሃይማኖት እንደዚህ ሆኖ ነው ሲባል፣ እኔ ደስ አይለኝም። እግዚአብሔርን ደመ ነው የምፈለው። እኔ ሰውን አከብራለሁ፣ የሰውን ሃይማኖት አከብራለሁ። ስለዚህ ለራሴ ሃይማኖት ክብር ስላለኝ ሌላውንም አከብራለሁ፣ ወዳለሁ። ግን የማይሆን ነገር በግለሰብ የተነሳ ሰው ስናገር ደስ አይለኝም። እግዚአብሔርን በጣም ነው የምናደረው እና እንደዛ ባይሆን መልካም ነው ብዬ አስባለሁ በመከተል አብሬሽን ቢሆን ለእይታ ነው ሁሉም ሰው፣ እነሱ ብር እየተቀበሉ ነው። ከአንደኛው ሰው ብር እየተቀበሉ አንደኛውን ሰው ለማፈን መስሉ ከእነሱ ጋር ይለጣጠፋሉ። እናንተ የእነሱ ዘዴ አልገባችሁም፣ አልገባችሁም። አሁን ከእናንተ መሀል አንዱ ሂዶ ራሱ አንዷ ሴት ሂዳ አብረሽን ተነጋግራ ብር ብሰጠው፣ ቢዝነስ እኮ ነው፣ በነገራችን ላይ ብር ብሰጠው በቃ ከእሷ ጋር ተለጣጥፎ ቪዲዮ ይሰራል ማለት ነው። ሩታም ታውቃለች። ሁሉም ነገር እኮ ይታወቃል ሁሉ ነገር ይታወቃል እኮ ፍቺ ወረቀት ምናምን እንደዚህ ቅደድ ምናምን እንደዚህ ነው። እንደ ፍቺ ወደ ወረቀት የሚቀደደው ሲጀመር እንደዚህ አመቶ ምናምን ነው እንደ እንደዚህ ነገር፣ ማንን ነው ጅል የሚያደርጉት? እረ ቅዱስ እግዚአብሔር፣ ግርም እኮ ነው ብለኝ። እናንተ ትጃጃ ላላችሁ ዝም ብላችሁ። እኔ ማየት ካቆምኩ ማርያምን፣ እንደው በጣም ቆይቻለሁ፣ አይቻቸውም አላውቅም፣ ግን እንደዚህ ዩቱብ ላይ ማን ነው ቲክታክ ላይ ምናምን ሲለቀቅ አጠራጠር ያለውን ስክሮል ሳረግ ሳይ ነው፣ ይቅርታ ስክሮል እያደረግኩ ሳይ ነው እንጂ እነዚህ ስራ ፈትቼ ገና ሰላሳ ና ሀያ አምስት ደቂቃ ቪዲዮ የእነሱን ቁጭ ብዬ ላይ እንዴ፣ ስራ ትነኝ እንደኔ ስራ የለኝም እንዴ? ጊዜ እኮ ወርቅ ነው እናቴ። እነሱ አውቆ ሲጃጃሉ ከእነሱ ጋር የሚያጃጅ ላይ ምንድን ነው? ስንት የምታይ ነገር የምነበብ ነገር አለ። ለእኔ እውቀት የሚሰጠኝን ነገር አላነብም እንዴ? እውቀት የሚሰጠኝን ነገር አላይም እንዴ? ትምህርት የሚሰጠኝን ነገር አላይም እንዴ? አልሰማም እንዴ? ለምንድነው እነሱን ቁጭ ብዬ የማየው? ምን ምን ለመማርሽ? ምንድን ነው የምንማረው? ደግሞ የምትገርሙኝ እንደ የእነሱ ደጋፊ አድናቂ፣ ምን ሰርቶ ነው የሚደነቁት? ምን ሰርተው ምን አስተምረው እንዴ? እንደ ሀገር እኮ እነዚህ ልጆች መታሰር ያለባቸው ናቸው። በቃ መቀጣት፣ በርበሬ መታጠን ያለባቸው እኮ ናቸው። እኔ የሚያሳዝነ የእኛ ጅልነት እንዴ! ኧረ በመድኃኔ ዓለም ሰው ለሀገር የሆነ ጥቅም አድርጎ የሆነ ነገር ብቻ ሰርቶ ልወደስ በቃ ልመሰገን ይገባል። እነዚህ ምን አስተምረው ነው? ቆይ ለእነሱ ቪዲዮ እየሰሩ አሁን አታዩም? እንደ ቪዲዮ ዩቱብ ለማስጀመር ነው እነሱ አሁን። ሁሉም ዩቱበሮቹን ገብታችሁ እዩ አዲስ ሰው ይመጣል አደለ? በዙሪያቸው ከዛ በቃ ወደድኩት ከእሱ ጋር መሆን ነው የሚያስደስተኝ ለእሱ ስጦታ ተሰጠውት እንደዛ ሆንኩት እያሉ ነጽጌ ጋም ብትሄዱ እነ አብረሽ ጋም እነ ሁሉም ጋር ቢሄዱ ብር እየሰጧቸው ከእነሱ ጋር ተለጣጥፎ ከዛ ቪዲዮ ማን ነው እንትን ዩቱብ ይከፈትላቸዋል ማለት ነው። በእነሱም እንደዚህ ይሰራሉ፣ በቃ በእነሱም ይሰራሉ። እንደሱ ብሎ ብሎ ከዛ በኋላ ከተወሰነ ሰዓት በኋላ ይቀያየሳሉ። ይሄ ማለት ምንድን ነው? ለያኛውን ሰው ቪዲዮ እንዲሰራ ዩቱብ እንዲከፍት ቢዝነስ እየሰሩ ነው። እነሱ አሁን ጫወታው በብር ነው እናቴ። ሼር የሚደረገው እንኳን በብር ነው። ስለዚህ እነሱ እየሰሩ ያሉት በብር ነው። እናንተ ሞኙ ናችሁ፣ እዛ ተገትራችሁ መታችሁ፣ የማይሆን ነገር እያወራችሁ ኃጢአት ውስጥ አትግቡ፣ አትግቡ። ሰምታችኋል። ፍቺ ይፈቀዳል ወይ በክርስቲያኖች ብላ ትናንትና እንደውም ዘቢደር ዘቢደር እየጠየቀች ነበረ። ፍቺ በክርስቲያኖች አይፈቅድም። ሲጀመር በቤተክርስቲያን ያልተጋቡት ጋብቻ የበቅሎ ጋብቻ ነው። በእኛ ቤተክርስቲያን ያልሆነ ጋብቻ የማይታወቅ ዝም ብሎ ማለት ነው። ፈረስ በቅሎ ናቸው አደለ? ዝም ብሎ ሜዳ ላይ የሚጋቡት እንደዛ ነው ማለት ነው። በቤተ ክርስቲያናችን ያልሆነ ጋብቻ አባቶች ጋር ሂደው በቤተ ክርስቲያን ሥጋው ደሙ ተቀብሎ ያልፈጸሙት ጋብቻ የበቅሎ ጋብቻ ነው። ስለዚህ ከክርስቲያኖች ጋር አይቆጠሩም፣ በቤተ ክርስቲያን የማያገቡ ሰዎች ማለት ነው። ክርስቶስ አያቅም የነሱን ጋብቻ፣ በቃ አያቅም። ኦርቶዶክስን ማታቅም፣ ቤተክርስቲያንን ማታቅም ክርስቶስን ማያውቅም፣ ጋብቻቸው ስለዚያ ምንም የሚያገናኛቸው ነገር የለም ከክርስቲያን ጋር ማለት ነው። እና መፋታት ደግሞ በክርስቲያኖች አይቻልም፣ አይቻልም። የትኛውም ችግር ቢመጣ የትኛውም ፈተና ቢመጣ ፈተናን አብሮ ተጋፍጠው ማሳለፍ እንጂ እንደዚህ ስለሆነ እንደዚህ እንደዚህ ከማገጠባት እሱንም፣ በአይኑ በብረቱ ካየ ከማገጠችበት፣ እንዲሁም ደግሞ ከማገጠባት ስለዚህ በአይኑ በብረቱ ዝሙት ሲፈጽም ካየ ይፍታ ይላል። እንዲሁም ደግሞ በሃይማኖት ጉዳይ ሃይማኖት ማይመሳሰል ከሆነ አብሮ እንዲቀጥሉ አይፈቅድም። ሃይማኖታችን እንጂ ሌላ ጉዳይ የትኛውም ጉዳይ የትኛውም ጭቅጭቅ፣ ማጣት፣ መታረዝ ምንም ምንም ምንም ሃይማኖትን ሊያስቀይር አይችልም። ስለዚህ እንደዚህ እንድታውቁ መገላለጥን በእኛ አይፈቀድም። ግለሰቦች ናቸው እንደፈለጉ እየሆኑ ያሉት፣ ለዚያውም ለብር ብሎ ነው ማንነታቸውን ክብራቸውን እየሸጡ ያሉት ማለት ነው። ስለዚህ እኛን አይወክሉ አይወክሉም እኛን። ስለዚህ ብታስቡበት መልካም ነው ብዬ አስባለሁ። እናንተም ብትሆኑ ጊዜያችሁን ሰዓታችሁን በማይሆን ነገር አታሳልፉ፣ በመልካም ነገር አሳልፉ። ጊዜ ወርቅ ነው። በቃ ጊዜ ቁሙ አይጠብቅም፣ እድሜ ቁሙ አይጠብቅም። እድሜ እንደሚሄድ ጊዜም ይሄዳል። ስለዚህ ጊዜያችሁን በአግባቡ በቃ በሚሆን ነገር ብቻ አሳልፉ። ለሚሆን ነገር ብቻ ጊዜያችሁን ስጡ። አንድ ደቂቃ እኮ ዋጋ አላት። አንድ ደቂቃ ማለት ነው አንድ አንድ ደቂቃ እንዲህ ለምን በማይጠቅም ነገር ለምን እናሳልፋለን? እውነት ቢያንስ መለወጥ አለብን እ አእምሯችንን መለወጥ አለብን። መቀየር አለብን። ማንበብ አለብን። ዴና ነገር ማዳመጥ አለብን። ስለ ሃይማኖታችን በደንብ መማር አለብን እግዚአብሔርን ስለዚህ በማየው ነገር ጊዜያችን ከምናሳልፍ እና እንደዚህ እያልን ስለ ሰው ከምናወራ ጊዜያችን በአግባቡ ብንጠቀም መልካም ነው ብዬ አስባለሁ። እግዚአብሔር አምላክ ይጠብቀን ሁላችንንም። ላለሁኝ ያው ዜጋ በቃለው ብዙ ማውራት አልቻልኩም እና ሁላችንም በቀና እና ብንወስድ ና በአንድ ግለሰብ የተነሳ የሰውን ሃይማኖት በአንድ ነካ መልካም ነው ብዬ ነው የማስበው። በክርስቲያኖች የማይፈቀድ እና ክርስቲያኖች የማይወክሉ ሰዎች በሚያደርጉት ነገር ክርስቲያን መሰደብ የለበትም። የተከበረ ሃይማኖት በሰዎች ሰዎቹን አትዩ። ሲጀመር ሰዎቹን በማየት እንትን አትበሉላለሁ። ስለአዳመታችሁን ያመሰግናለሁ። መልካም ቆይታ ይሆንላቸው። ወዳቸኋለሁ፣ አከብራቸኋለሁ። በያላችሁበት ፈጣሪ ይጠብቃችሁ። ራሳችሁን ጠብቁ። እግዚአብሔር አምላክ ይጠብቃችሁ